እንኳን ለሰላሳኛ ዓመት በሰላም አደረሰ ለማለት ነው። ያኛውና በጣም አመሰግናለሁ ስላየሁ ደስ ብሎኛል። አብዬ ያው ያኛውን መጣና ደግሞ ምን አበባ መጣ ሲባል አንድ ኮንቴነር አበባ መጣ። አሁን ሪፖርተር ወደ አያት አካባቢ ስለሚመጣ ያኔ በስፋት በግ ነው ብታርደ። በዚህ አጋጣሚ ምናልባት ከአሁን በፊትም ስናገር ሰምታችሁ ይሆናል አሚ ታስታውሳለህ፣ ካዛንቺስ ቢሮ ነበረ ራዲሰን ብሉ አካባቢ እና እዛ መጣሁኝ። ጋዜጣ መስራት ትፈልግ ነበረ። ቀጭን ልጅ ጸጉራም ሲታይ ለብድር የማይታመን አይነት ልጅ እንደነበር አስታውሳለሁ። ግን ሆሊውድን ሰርቼ ከስር ያለውና ብር አብድረኝ እና እከፍላለሁ አልኩ። እኔ ምኔን አይተህ በምን እንግዲህ አምነህ እንደሰጠኝ አላቅም። እውነቱን ለመናገር በቻልኩት ሁሉ ከዛ በኋላ ሰዎችን ማገዝ ምፈልገው ያን አንተ በዋልክልኝ ውለታ ምክንያት ነው እና ገንዘብ ቤትህ ምናልካት ጥራትና ስጩ የሚፈልገውን ገንዘብ ካመጣም ደህና ካላመጣ ታየዋልካት ከሆነ ጊዜ በኋላ ገንዘቡን ይዤ መጣሁና ሰጠሁህ። እንደምትመልስ አውቅ ነበር፣ አልከኝ። አንተ ተረስተዋል። ምክንያቱም በጊዜው የአስቴር አወቀን ኮንሰርት ከአበበ ባልቻ ጋር አብረን ሰርተን ነበረ። በዛ ነበረ ግንኙነታችንና ለዛ በጣም ሁሌም ልቤ ውስጥ አለህ አብዬ። ግን የዛኛው ጊዜ ገንዘብ አሁን ምን አደረክልኝ ብትል ማኪያቶ ጋብዝኩ። አስታውሰዋለሁ፣ በጣም አስታውሰዋለሁ። ግን ዋናው ኢኒሽቲቭ የነበረው በሚዲያ ላይ ብዙ ነገር ለመስራት ፍላጎት ስለነበረው እኔ እንኳን ፖለቲካ፣ ኢኮኖሚ እዛ ጋር መግባት አልፈልግም። ምንድነው ታዲያ የምትፈልገው ሲባል መዝናኛ ሲባል፣ እሱም እንደ አንድ ፊልድ ስለሆነ ያው እንደምታውቁት እኔም ራሴ ቴሌቪዥን ስራ አስኪያጅ የመዝናኛ ፕሮግራሞች እነ መቶ ሀያ እነ ኮሜዲ እነ እንግዳዘርም የእናን ልብ ምናምን ጀምረን ስለነበር ራሱን የቻለ ፊልድ ስለሆነ ጥሩ ነው በርታ ለማለት ነው እንጂ እንትን ነገር አይደል እንዳምሱ ብቻ ሳይሆን ከዛ በኋላ እኮ ቀጥልና አነስተ ሲሆን አይ በቃኝ። አሁንማ ራሴ እንጭ ያለው ነው ያለው እንጂ እኔ በየጊዜው ለመቀጠል ነበር ያሰብኩት መስት በአንዴ ነው ራሴ ነው ቻልኩት። እውነቱን ለመናገር ቤላ በጣም አመስግኑልኝ፣ በጣም ደስ ይላል። ከዛ በኋላ ደግሞ ጥሩ መልካም ጊዜያቶች ምናልባት እዚህ ካገኘ ሀይቀር የእኔ ፕሮግራም መዝናኛ ስለሆነ አንድ የማታስታውሰውን ነገር ላስታውስህ ነው የማስታወቂያ የኢትዮጵያ ቴሌቪዥንና የሬዲዮ ማስታወቂያ ባለሙያዎች ተሰብስበው ጊዮን ሰብሳቢው በጊዜው የማስታወቂያ ሚኒስትር በረከት ስምኦን ነበሩ እና ከሚወጡት መመሪያዎች መካከል በተለይ የሴት ልጅ ገላ ገላዋ ክቡር ስለሆነ የማያሳይ ማስታወቂያዎች እንድትሰሩ፣ ለተመልካች አይን መጠንቀቅ አለባችሁ እና የሚል መመሪያ ላይ ያቀረባችሁ ጥያቄ ነበር። በጊዜው መንግስት አይደለም ወይ እዚህ ላይ መጠንቀቅ ያለበት? ሰርቲን መንዞፍ ሰንሻይን እያላቸው በሀመር ጡት ማስታወቂያ እየሰራችሁ እኛን ደግሞ በዚህ አትስሩትሉን አላችሁ ወይስ ክልከላዊ የከተማ ሴቶችን ጡት ነው የሚል ጥያቄ በጊዜው ቀርቦ ነበር እና ከዛ በኋላ ትልቅ ዲቤት ተደርጎ መንግስትም እንደዛ አይነት ማስታወቂያዎችን በቱሪዝም ኮሚሽኑ አማካኝነት እንዳይሰራ ብዙ ታገላችሁ። አሁን እንግዲህ ኢትዮጵያ የምትተዋወቀው ከዛ አይነት ማስታወቂያ ውጭ ነውና ብዙ ታግላህል ልነው። በጊዜው ግዴታ ደ ኢንተርናሽናል ያለ ህግ ነው እኮ የማስታወቂያዎች ምን ምን ማውጣት እንዳለብህ ታውቃላችሁ። አሁን የቢራ ማስታወቂያ መለጠፍ ተከልክለዋል። ሌላ ሀገር እኮ ቀደም ብሎ ነው የሚከለክሉ የአልኮል ነገሮች አታወጣም የሚል ነገር አለ። ቅድም ያልኮ ብዙ ነገር ነበር ማለት ነው። ዋናው ግን የእሱን ነገር ልንገራችሁ፣ በሆሊውድ አንድ ሳይሆን ከዛ በኋላ አሁን የሚታወቁ ሚዲያዎች ጋዜጣ ህትመትም አለ፣ ሬዲዮም ቴሌቪዥንም አለ፣ ሁሉም ጋር ይሰራል እሱ። ራሱ ደግሞ አሁን ኤፍ ኤም ሬዲዮም አለው። ስለዚህ ይሄ ነገር ጥሩ ነው እና አሁን ይህን አንደኛ ሴሚስተር አድርገው ሰደው እና ሰከንድ ሴሚስተር እና ሰርድ ሴሚስተር ደግሞ ከዚህ የላቀ አሳየን። ያሻማረ ሎጎውን በተመለከተ ፍሪ ፕሬስ፣ ፍሪ ስፒች፣ ፍሪ ስፕሪት ያልክበትን አጋጣሚ ታስታውሰዋለህ። እናገሩ ብቻ ሳይሆን መንፈሱም ጭምር አዲሱ የሪፖርተር ይኸው በቅርብ ቀን ሲመረቅ ደግሞ በደንብ ስነ ስርዓት መተን እንመረቃለን ጋሻማር ቴንክ ዩ በጣም እግዜር ያክብርልኝ። እሺ ያው እንግዲህ ጋሻማር እንኳን ለሰላሳ ዓመት በሰላም አደረሳችሁ ለማለት ነው። ብዙዎቻችሁ እዚህ ያላችሁ ታውቁታላችሁ ብዬ አስባለሁ። ለእኔ ተመልካቾችም ካሁን በፊት ጋሻማራ የነገረኝ ታሪክ ሪፖርተር ለምን ሪፖርተር ተባለ፣ ምን ያህል ጋሻማረ እንደምወደው የምታውቁት የነገረኝን ታሪክ ውስጥ ያስቀርችኋለሁ ኢትዮጵያ ቴሌቪዥን እየሰራ ዶክተር ነጋሶ ጊዳዳ ነፍሳቸውን ይማር አለቃው ነበሩና ብዙ ጊዜ ጋሽ አማረ አዳዲስ ነገሮችን በመፍጠር ነው የሚታወቀው። ከፊት ከፊት በደንብ ሁል ጊዜ ተራማጅ የሆኑ ሀሳቦችን ያመጣልና በመሀላቸው የተለያየ የሀሳብ ልዩነቶች ይነሳሉ እና ጋሽ ነጋሶ ጊዳዳ ዶክተር ነጋሶ ጊዳዳ በጊዜው ብዙ ነገሮች ውስጥ ስትገባ ይሃለሁ ለሎጥ የምታደርገውን እንቅስቃሴ አደንቃለሁ፣ ግን ደግሞ መርሳት የሌለብን ነገር ሪፖርተር ምን አሉት እና ከዛ በኋላ ኢትዮጵያ ቴሌቪዥንን ለቆ ሲወጣ ጋሽ አማረ ጋዜጣውን ሪፖርተር አለው አልኩት በጊዜው እና ጋሽ አማረ እውነት ውሸት

ጋሽ አማረ እውነቱን ለመናገር ጽናቱ ይገርመኛል። ጽናትን አንድም የተማርኩት ከጋሽ አማረ ነው። በብዙ ፈተናዎች ውስጥ እንዳለፈ አውቃለሁ። እኔ ብዙ ፈተናዎች ከሁሉም አቅጣጫ፣ ግን ያንን ተቋቁሞ አሁንም ድረስ ሪፖርተር ሪፖርተር ነው። ሪፖርተር ለኢትዮጵያ ፕሬስ ብራንድ ነው፣ ለእኔ ሁላችንም ያኔ ጋሽ አማረም ብለን የምንመጣው እኔ ብቻ አይደለም። በነገራችን ላይ እንዲያደርገልኝ እንዲያረገልኝ ብዬ ስናገር እኔም ብቻ ያቋቋመ ከመሰላችሁ ተሳስታችኋል። ብዙዎች አሉ ያልተናገሩ እሱም ደግሞ ያልተናገረው እና የኢትዮጵያ ፕሬስ ውስጥ እንግዲህ ጋሽ አማረ ከላይ ከፍ ብሎ ስለተቀመጠ ከሪፖርተር ጋዜጣ ጋር ለሁላችንም ጽናት ነበረ። በጊዜው እኔ ሆሊውድ ጋዜጣ ነበረ፣ ከዛ ወደ መዝናኛ አደግን። በሁሉም ችግሮች ሲያጋጥሙ ደውላለው የመንፈስ ጽናት ይሰጠኛል። እንዴት ነገሮች ማለፍ እንደምንችል ይመክረኛል። አባቴም ወንድሜም ነበር በጊዜውና እውነቱን ለመናገር የሪፖርተር ሰላሳኛ አመት ዓመት አሁን እንደምታዩት ብዙ የጋዜጦች ከገበያ ያወጡበት ጊዜ ነው። ብቸኛ ነው ልል እችላለሁ። በተለይ በአማርኛ ቋንቋ፣ በእንግሊዝኛ ካፒታል ያለ ይመስለኛል። እና እንደገና ደግሞ ሪፖርተራውን ራሱን አሻሽሉ፣ በዲጂታል ሚዲያ መምጣቱ፣ በዩቲዩቡን እየተከታተልኩት ነው። ደረጃውን የጠበቀ ዜና በዩቲዩብ ሪፖርተር ያቀርባል። ስለዚህ ወደዚህ ከፍ ማለቱ ይበልጥ ደግሞ ለአሁኑ ላለው ትውልድ እኛ በጋዜጣ ነበር የምናውቀው። እንደዚህ አሁን ደግሞ ያለው ትውልድ እኛ የመጨረሻዎቹ ይመስለኛል እንግዲህ ጋዜጣን የምናቅና በዲጂታል ሪፖርተር ልክ የቀድሞውን ይዘቱንና ጥራቱን ጠብቆ አሁንም በንባብ ላይ ነውና ለሁሉም የሪፖርተር ሰራተኞች፣ አንባቢዎች፣ ለጋሻ ማረብ እንኳን ለሰላሳኛ ዓመት በሰላም አደረሳችሁ ማለት ነው ፈልገዋል። ኑርልኝ እድሜ ከጤና ይስጥ። በጣም ነው የምወድ ታውቃለህ። ባይ ዘ ወይ ሁልጊዜ እኮ እንገናኛለን በኑሮ ውድነት ብቻ ምክንያት አቁሞ ነው እንጂ መሳሚ ጋብዘኝ ነው። በጣም አመሰግናለሁ አምዬ። እንግዲህ እግዚአብሔር እድሜ ከጤና ይስጠንና ለስልሳኛውም ያገናኘን ሰላሳኛ ዓመቱን በሰላም አክብሯል። የዛ ሰው ይበለን፣ ለጋሽ አማረም በእናታችሁ እንግዲህ መላው የኔንም ተመልካቾች እዚህ ያላችሁትን በአጠቃላይ ጋሽ አማረ እንወዳሃለን፣ እግዚአብሔር እድሜ ከጤና ይስጥ በሉት ባካ፣ እንወዳሃለን።